ቀጣዩን ፓርት እየላችሁ መጥቻለሁ ማለት ነው። ያፌት ሆስፒታል ገባ። የገባበትን ምክንያት እነግራችኋለሁ ማለት ነው። በባለፈውም ጉዳት ደርሶበት ነበረ። እናም ለዚችም ማለጨረፍታ ጫርኮን ያደረገኝ አልሄድም ሲል ኤፉዬ፣ እባክን እባክን፣ ያፌት በጣም ነው የተጎዳሁ፣ እባክን እኒዳክን ቤት ስትለው ነበረ። ሰላም ሰላም፣ ውድ ሀገሬ ልጆች በያላችሁበት ስፍራ ሰላማችሁ ብዝት ይበልላችሁ። በሀገር ውስጥ ከሀገር ውጭ ያላችሁ እግዚአብሔር ይጠብቃችሁ። አገራችንን ሰላም ያደርግልን። እንዳልኳችሁ ቀጣይ ፓርት ይዤ መጥቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም አዳዲስ መረጃዎችን አዳዲስ ቪዲዮችን ይዤ በመጣበት ሰዓት የደውል ምልክቷን በማብራት ተቀላቀሉ ማለት ነው። እናም ቪዲዮን በማል በማል አስገባላችኋለሁ እስከ መጨረሻ ለመከታተል ሞክሩ። እናም እንዳልኳችሁ በባለፈው በጣም ተጎድቶ ወደ ቤት በመጣበት ሰዓት ኤፍራታም እንደዚህ አለችው፣ እባክህን ያፌት፣ እባክህን ያፌት ተነስ፣ በጣም ነው የተጎዳሁ ብትለውም ብትለምነውም አልሰማም አላት። ለተወሰነ ለሶስት ቀን ለአራት ቀን ቤት ውስጥ ቢቆይም ራሱ በራሱ ቢያሽገውም ኤፍራታም በሚያሽግበት ሰዓት ከጎኑ ነበረች፣ አልኮል እየቀባችለት ነገር ግን ቁስሉ ሊልን ወይም ደግሞ ሊያገግም ያፌት አልቻለም ከዛም አልፎ ተርፎ እኔን ሊያጠቃኝ የሚችል ናታን ወይ ቢንያም ሊሆን ይችላል፣ በሚለው ቀጥታ መኪናውን እያሽከረከረ ሄደ። ነገር ግን በሄደበት ሰዓትም ናታን ናታንን ጠየቀው። ከዛ በዛን ሰዓት ጨለማም ስለነበረ ማን እንደሆን አልታወቀኝም፣ ምናልባት ወይ አንተ ወይ ቢንያም ትሆናላችሁ። ነገር ግን ነገር ግን መቼም ብሆን እኔ መበቀሌን አላቁምም ብሎ ሲያስተላልፍለት ናታንም እንደዚ አለው ጭለማ ስለሆነ ላትራይ ትችላለህ። ነገር ግን እንደዚህ አይነት ድርጊት ላደርግ አልችልም ብሎ መለሰለት። እናም ከመለሰለት በኋላ ኤፉ ደግሞ ለጽ ደወለች ስደወልላት ምን ተፈጥሮ ነው። ነገር ግን በዛን ሰዓት ጽ ቢኒያም የደወለላት መስሏት በጣም ደስ ብሏት ነበረ። ነገር ግን ከቢኒያም ጋር ደግሞ ሰላም አይደሉም፣ ምክንያቱም ጽዮን አሁን ላይ ማስታወስ ጀምራለች። ማስታወስ መጀመሯን በግልጽ ለናታን ባትናገርም ለቤዛ ባትናገርም ነገር ግን ለኤፍራታ ተናግራለች። በስነ ስርዓት ማስታወስ እንደጀመረች ከዚህ በፊት ምን እንደተፈጠረ ምን እንደሆነ እያንዳንዱ ነገር ማስታወስ ጀምራለች። እሷንም ደግሞ የጎዳቻት ማን እንደሆነች በደንብ አርጋ ጠንቅቃ አውቃለች። ነገር ግን አሁን ላይ ሎሊት ላይ በጣም ፈታ እያለችባትና በቃ ምን ልበላችሁ ሎሊትን እንደውም በጣም እኮ እውነት ለመናገር በጣም በጣም ነው የጎዳቻት እንደውም በጣም በቃ ምን ልበላችሁ ሎሊትን ተቅማጡ ራሱ አላስቀምጥ ብሏታል። በየደቂቃው ሽንት ቤት ነው የምትሮጠው። ሆዴን አመመኝ ነው የምትለው፣ ቆረጠኝ ፈለጠኝ ነው የምትለው። ነገር ግን ሎሊትን እዛ ቤት ያው ወሬ ስለምታመላልስ ማንም ሰው አያምናትም። ግን በሰዓቱም ናታን ያው የዋደል ሐኪም ቤት ልውሰድሽ ምን ሆነሽ ነው ሎሊት ቢላትም ኧረ ሆዴን ቆረጠኝ ኧረ ልሞት ነው ኧረ አመመኝ ትላለች። በባለፈው ሆስፒታል ገብታ ነበር ነገር ግን አላገገመችም። አሁን ላይም አሁን ላይም እያመማት ነው፣ ሆዷን እየቆረጣት ነው። ነገር ግን ይሄንን ሚና እየተጫወተችና እየተዝናናችባት ያለችው ማናት? ጽዮን ናት። ምክንያቱም ጽዮንን እንዳታስታውስ አድርጋ ከግርግዳው ጋር አጋጅታ መሬት ላይ ወርውራት ነበር፣ በባለፈው ቪዲዮ እንደተመለከት ነው። እናም ይሄንን ነገር አሁን ላይ ጽዮን በደንብ አርጋም ስላስታወሰችው ማን እንደጎዳት ስላወቀች አሁን ደግሞ ሎሊትን መረዘቻት። በባለፈው ሁላችንም ተመልክተናል። ራት ግብዣ ጠርታት ነበር። እናም በዛ ምክንያት ነው የመረዘቻት። እንዴ እናንተን ሆዳችሁን አያማችሁም? እኔን እኮ እያመመኝ ነው እንዴ ምን አርጌ ነው ምን ተፈጥሮ ነው? ቆይ ምንድን ነው? ምግቡ ላይ ምንድን ነው ያለው? ብትልም በዛን ሰዓት ቤዛ ደግሞ እባክሽን ሎሊት፣ ድራማሽን አትስሪ። ምንም የተፈጠረ ነገር የለም። ምግቡ እንደሆነ በጣም ነው የሚጣፍጠው። ምን አስበሽ ነው? አለቻት። ሎሊትም እባካችን ወዴን እየቆረጠኝ ነው የተፈጠረ ነገርማ አለ ብትልም ጽዮን ግን እየጻቀች እየሳቀችና እንዲሁም ደግሞ በሎሊት ላይ አሁን ላይ እየተዝናናች ትገኛለች። ምክንያቱም ከዚህ በፊት ሎሊት በጽዮን ላይ የፈጸመችው ድርጊት ጽዮን ስላስታወሰች ነው ይሄንን ድርጊት እያደረገች ያለችው። አሁን ላይ ተቅማጥ እያሯረጣት ነው ሎሊትን። እናም አሟታል አሟታል። ነገር ግን ቤዛ አሁንም አላመነቻትም። ቆይ ምንድን ነው አንቺ የእውነትሽን ነው የምርሽን ነው ትላታለች እና እየቀለድኩኝ ነው እንዴ? የምሬን እኮ ነው እያመመኝ ነው እያለች በየደቂቃው በየሰከንዱ ሽንት ቤት እየተሯራጠች ነው። ማን ሎሊት። ያፌትም ደግሞ ሁላችንም እንደምናውቀው በባለፈው ኤፍራታ ብትለምነው፣ ወዲህ ብትለው፣ ወዲህ ብትለው ምን ቢላጥሩ ነው እኔ ለዚህ ጨረፍታ በፍጹም አክም ቤትም አልሄድም። ይሄ ምን ብዬ እኔ ይህንን ያደረገውን ማን እንደሆነ በደንብ አድርጌ አውቃለሁ። ስለዚህ መበቀል አለብኝ ሲል ሲፎክር ነበረ። ነገር ግን ቢፎክርም በስተመጨረሻም ናታንን እንዲፈራው ነው ያደረገው፣ የእሱ ፉከራ ማለት ነው። ናታንን የፈራበትን ምክንያት እኔ ነግራቸዋለሁ። እኔ ነግራቸዋለሁ። በዛን ሰዓት እየፎከረ አጠገቡ ቢሄድም ቁስሉ አልዳንለትም። በጣም ነው የተጎዳው። ለጨረፍታ ይበል እንጂ በጣም ተጉርቷል። ግን በማታ ማን እንዳጠቃው አያውቅም። ይህንን ጥቃት ማን እንዳደረሰበት እርግጠኛ አይደለም እናም ይሄንን ጥቃት ያደረሰው ደግሞ የገዛ ያክስቱ ልጅ እንጂ ናታንና ቢንያም እንዳይደሉ፣ ቢንያምና ናታን አብረው አውርተው ይህን ነገር የፈቱ ይመስለኛል። እናምም አውርተዋልም? ሲቀጥል ቢንያም በፍጹም እኔ እንደዚህ አይነት ነገር ላደርግ አልችልም። እኔ እኮ በፂ በኩል የምጠይቀኝ መስሎኝ አስቾክለ ስጠራኝ በቃ ምን ተፈጥሮ ነው ብዬ ነበር። ነገር ግን እንደዚህ አይነት ነገር በያፊት ላይ እኔ አላደረኩም አለ ቢንያም እናም እንዴ ማን ሊያደርግ ይችላል? ሁለታችንን እየጠረጠረ ነው ብሎ ያፌት ቢያወራም፣ እናም እንዴ ከኛ ሌላ ሌላ ጠላት የለውም። እንዴ ምን ብለህ ነው የምታስበው? ናታን አለው ቢኒያም። ከዛም እኔ እንጃ አላቅም። ነገር ግን የእናንተን ነው እሱ እየጠረጠረ ያለው። ጨለማም ስለሆነ በጣም ሰዓቱ ሰዓት አላፊም ስለሆነ እኛን ነበር የሚጠረጥረው ሲል፣ አይ እኔ እናንተ ምንም ካላደረግን ሌላ ጠላት እኮ ሊኖረው ይችላል በዙሪያው ሌላ ሰውም ሊኖር ይችላል ምናልባት ቢልም፣ ነገር ግን ከዚህ በፊት የፍራታ ወንድም በጣም ሲፎክር ነበረ እህቴም በጣም ስለጎዳት አንድ ነገር ማድረግ አለብኝ ሲል እናም ደግሞ የያፌት ያክስቱ ልጅ ደግሞ እኔንም እኮ አንቆይ ነበረ እኔንም እኮ መቶኝ ነበረ እንደውም እኔም አንድ ነገር ማድረግ አለብኝ ብሎ ተነስቶ የሚገርማችሁ ነገር ማንም እንደውም ይሄን ነገር የያፌት ያክስቱ ልጅ ያደርጋል ብሎ ማንም አላሰበም። እንደውም በሰርጉ ዕለት የምታስታውሱ ከሆነ የእንቅልፍ መድኃኒት ያው የያፌት ያክስቱ ልጅ ምንም የሚያውቀው ነገር የለም አቤል ማለት ነው። እናም ለሱ ውሃውን ፂሆን ሰጠችው። ያን ውሃ ወስዶ ሲሰጥ ማለት ነው በስተመጨረሻ። ነገር ግን የእንቅልፍ መድኃኒት መሆኑን ሲያውቅ፣ ናታንም ሲናገር ሰምቶ በጣም የተናደደው በጣም ነው። ለያፌት የተቆረቆረለት እና ለያፌት እንደዛ የሚቆረቆርለት ልጅ ይሄን ያደርጋል ብላችሁ ታስባላችሁ? እና ከባድ ነው ነገር ግን በስተመጨረሻም ዞሮ ዞሮ እንዴት ይመታኛል፣ እንዴት በጥፊ ይለኛል፣ እሱ ለእኔ ዘመዴ አይደለም በሚለው ቆርጦና አስቦ ተነስቶ ያፌት ላይ ጉዳት አደረሰበት ማለት ነው። ጉዳት ላይ ጉዳት ቢያደርስበትም እንኳንም አደረግኩኝ በሚለው ከኤፍራታ ወንድም ጋር እንኳንም አደረግኩኝ እንኳንም አደረግኩኝ እና ለምን ይመታኛል? ለምንድነው እንደዛ የሚያደርገኝ? እሱ ለእኔ ዘመዴ አይደለም በሚለው ሲከራከር ነበረ ከዛን ዳግም ደግሞ እኔ እኮ እንደዚህ ታደርጋለ ብዬ አላሰብኩም ቢለውም እንኳንም አደረግኩኝ አለ ማለት ነው። እናም አሁን ላይ በናታን ምክንያት ጽዮንና ኤፍራታ ሲከራከሩ ነበረ። ጽዮን ደግሞ በናታን እንደማትደራደር ሁላችንም እናውቃለን። ኤፍራታን በናታ እንደማትደራደር ሁላችንም እናውቃለን። ነገር ግን ሊስማሙ ሊግባቡ አልቻሉ አልቻሉም። ሁለቱ ሊስማሙ አልቻሉም። እንደዛም ሆኖ ሳለ አሁን ላይ እኔ የሚያሳዝነኝ ቢኒያም ነው የምር ስለ ሌላ ነገር ሲጠይቀው ቢኒያም የሚመልሰው መልስ ሌላ ስለ ፂሆን ነው የሚያወራው። ቆይ አንተ ስለምንድን ነው የምታወራው ይለዋል ማለት ነው። እና እኮ ስለ እሷ ነገር ከሆነ እኮ እኔ ከእሷ ጋር ተገናኝቼ አላውቅም ይላል። አሁን ላይ ቢኒያም ነው የሚያሳዝነው፣ ምክንያቱም በዛን ሰዓት እንደ ቀልድ የጀመረው ፍቅር ወደ እውነት ተቀየረ። ሲሆኑም ደግሞ የሚገርማችሁ ነገር ማስታወስ ሲጀምር በቃ ጭራሽ ምንም እንደማታውቀው መስላ ጸጥ ስልክ አደውልለት ቢደውላት አታነሳም። በእሷ ላይም እንዳንፈርድ እኮ ከባድ ነው፣ ምክንያቱም በዛን ሰዓት ምንም ማስታውስ እንደማትችል ሁላችንም እናውቃለን። በዛን ሰዓት ይህን ምስዋት ደግሞ ቢኒያም የከፈለበት ምክንያት እሷ ወደ ቀድሞ ማንነቷ እንድትመለስ ነበረ። አንዴ ተሸክመኝ ስትለው እሽኮኳ አድርገኝ ስትለው እዚህ ቦታ ውሰደኝ ስትለው በየደቂቃው ስልክ ስደውልለት ይወስዳታል፣ ፈታ ያደርጋታል፣ የምትፈልገውን ነገር ሁሉ ያደርግላታል። በየደቂቃው ስልክም እየደወለ እንዴት ነሽ፣ ደህና ነሽ ብሎ ይጠይቃታል። የሚገርማችሁ ነገር እና ደስ የሚለው ነገር ፍቅር የእውነተኛ ፍቅር ከጀመሩ በኋላ ይሄ ነገር ተከሰተ ማለት ነው። ማስታወስ ስትጀምር በቃ ምን እንደተደረገላት ሁላ አረሳችው። እናም አሁን ላይ የሁለቱ ነገር ያሳዝነኛል። እናም ይሄ የእውነተኛ ፍቅር ከሆነ የሁለቱ ፍቅር የእውነተኛ ፍቅር ከሆነ፣ እንዳልኳችሁ ቢኒያም እና ፂሆን እንደሚገናኙ ተስፋ አደርጋለሁ። ምክንያቱም ቢኒ አሁን ላይ ከፍቶታል፣ ፂም እየተናደደች ነው። ተገናኝተውም አውርተውም አያውቁም እና ለዛሬ የመጣት ቪዲዮ ይህን ይመስላል። ተመልሰን እስክንገናኝ መልካም ቆይታ። ባይ ባይ።